ጎህን ለመውጋት ጦር ይዞ ይመጣል። ሞቱን ድል አድርገህ እንደምትነሳ ልቦና ካመነ ቃልህን ከረሳ በዛ ያስጠበቀ የመቃውሩ የተነሳ ነጣት ሰርቋል ለማለት አንዳችን ማያፍር የሰው ልጅ ነው ሰለሞን ከሰበከው ጸብጸብ የሚሸታው ዋጋ ስትከፍልላት እራሱን ያረሳል አዳኙን ጠፍጎ ገዳይ ይፈታል ከሺህ ዓመት በኋላ ዛሬማ እንደዚያው ነው።

የዳዊት ልጅ ኢየሱስ ክርስቶስ መጣ ሊባርክህን እኛን ለመቀደስ። በኪሩቤል ግርማ የሚቀመጥ አልፋና ኦሜጋ በቀስተ ዳመና ላይ ዙፋን የዘረጋ በሰዓት መድረክ የሚመላለስ በሱራፌል የሚወደስ የሚቀደስ ሰባት መቅረጽ ለፊት የሚበራ መንጦ ላይ ተብርሃን ማደሪ የሚያሰራ ኃያል አምላክ የነገስታት ንጉስ መጣ ሊቀድስህን እኛን ለማደስ።

ሴት ተሞልተናል አሸብርቀን እንዳበባ የሰላም ንጉሥ መድኃኒዓለም ስለ ስሙ

ዛሬ ቀኑ በጣም ደስ ይላል። ህዝበ ክርስቲያኑን በጣም ብዙ የብዙ ብዙ ሆኖ በተራራማ ስፍራ ላይ ተገኝቷል። ይህንን ነገር በተመለከቱ ጊዜ ውስጤ በደስታ ተሞልቷል። ታዲያ የዚህ ደስታ መነሻ መች ሆን ብዬ ስጠይቅ፣ አንዲት በእድሜ የገፋችና ከመሃል ተነሳ እንዲ ስትታይ ቀጠለ። ይህማ የሆነው የዛሬ ሁለት ሺህ ዓመታት ገደማ ነው ይህዲሮርዝመት በህድመያ እየተመለከቱ ታሪኩን ማድመት ቀጠል ያችብድ መያ የገፋችናት በመጋቢት የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ ቤተ መቅደሱን በአህያ ግልገል ተቀምጦ በመቶር ህዝቡን የባረከበትና ህዝቡን መልእክትና በረከት ለማግኘት የተሰበሰቡበት እለት ነው። ከዚህም አስቀድሞ በነቢያት ትንቢት የተነገረለት ጌታ ህዝቡን ሊያድቅ የተገለጠበት ነው። ኢሳያስም ንጉሥሽ ጽድቅ የዋህ የሆነ ይመጣል፣ ዋጋውን በፊቱ የተገለጠ ነው፣ ስራው ዋጋውን በፊት የተገለጠ ነው፣ በአህያ ግልገል ላይም ይቀመጣል አለ። አብርሃምም የሰሌን ዝንጣፊ ይዞ በሰብያዊ ባዞረ ጊዜ ይቺ ለታድላ ደስታ የሚደረግባት የእግዚአብሔር አላት። ይህንንም ትንቢት ለመፈጸም በከበረ ወንጌል እንደተጻፈው ጌታ በአህያዋና በውርንጭና በላይ ተቀምጠው ወደ ኢየሩሳሌም ከተማ ገባ። በዚህ ጊዜ ግማሹ የመልኩን ማማር እያደነቀ ክርስቶስን ይከተላል፣ ግማሹ በረከትን ለማግኘት ይሰጋል። ሕፃናቱ በተፈታ አንደበታቸው አምላካቸውን ማመስገን መርጠዋል። ሹማምንቱም እያጉረመረሙ ይታያሉ። ልጄም እኔም እናቴ በነገሩኝ ታሪክ ውስጥ ሆኜ በዓይነ ሕሊና የስቀኘው ህዝቡ ሁሉ ተነስቶ ጉዞ ጀምሯል። ምመናን አብራችሁ እየተጓዛችሁ ነው። አቤት የህዝብ ብዛት ግሩም እኮ ነው። ታዲያ ይህንን ያየ ምን ተፈጥሯል፣ መገረሙ አይቀርም። እኔም ይህንን ሁሉ በዓይነ ሕሊና በዓይነ ሕሊና እያቃኘው ተደንቅ ያለው በተለይ እናቴ እንደነገር ህጻናት አንደበታቸው የተቃናቸው ነች አለ ሁለተኛ ሽማግሌዎች ማግሌዎች በኢየሩሳሌም ይጫወታሉ። ምርኩዛቸውን በእጃቸው ውስጥ ነው። ይህንን ንግግራቸው ከተመለከቱት የዳዊት መዝሙር ጋር ሲተባበር የህፃናት ምስጋና ይታየኛል። የልጆች አንደበት ለምስጋና የተዘጋጀ እንደሆነ ቅዱስ ዳዊት እንዲ ሲል ነበር። እንዲ ሲል ነበር የተናገረው። ከሚጠቡት አንደበት ምስጋናን አዘጋጀ። ይህንን ይገ በዓይነ ሕሊናዬ ወደ ኋላ ሁለት ሺህ ዓመታት ስመለስ አንድ ነገር ቀልብን ወሰደው። በጣም ብዙ ህፃናት ድምጻቸውን ከፍ አድርገው ሆሳና በአሪያ ሆሳና በአሪያም ሆሳና በአርያም በጌታ ስም የሚመጣ የተባረከ ነው፣ እያሉ ህፃናት በዝማሬ አምላክን ያመሰግናሉ። ህፃናት እንዲህ እያመሰገኑ ግማሹ በዝምታ ይዘዛል፣ ግማሹ ደግሞ የመልኩ ማማሪ ይመለከታል። ይህ ነገር በጣም ቢያስገርመኝም የህፃናቱ ምዝጋና ግን በጣም ይደንቃል። ህጻናቱ በጣም በሚገርም ሁኔታ ምዝጋናቸውን እንዲህ እያሉ ቀጠሉ የባይ ሁላችንም በመልካም ነገር ላይ ክፉ ነገር አይጠፋም እና ትንሽ እንደቆዩ ህፃናቱ፣ በመዘመራቸው ደስተኛ ያልሆኑ ህፃናቱን ማገላታት፣ ዝም በሉ ማለትም ጀመሩ። እኔም የነሱን መከራና ጥናት እየተመለከቱ አንድ የመጽሐፍ ቅዱስ ቃል ከዛ ላይ እማ ፈደቂቅ ወህፃናት አስተዳሎ ተስማከ በእንተ ጸላኢ ከመትን ስቶ ለጸላኢ። ይህ ቃል ትዝ ቢለኝ ለካ ህጻናቱ በደስታ የሚዘምሩት ይህንን አይተው ተረተው ነው። ምና እነሱን ባረጋኝ ብዬ የተመኘው። ህጻናቱ በምስጋና ላይ ምስጋና ለአምላካቸው ያቀርባሉ በደስታ ተሞልተው እንዲህም እያሉ ዘመሩ Oh,

ከፍተኛ ያልሆኑ የክፋት አበጋቶች ህፃናትን እንዳዘምሩ በማለት ከለከላቸው። የሀገርም ሰዎች የልጆቹ እናትና አባት፣ የሀገሩ ሽማምንት ፈርተው ልጆቹን ዝም አስባራቸው። ህፃናቱን በጣም አዝነው ለጌታ ምስጋና ባለማቅረባቸው ተከፍተዋል። እነዚህ ክቦች ናቸው እያሉት ያፍሮ መርማሉ በልሳቸው መሀል ገብተው እንዳይዘምሩ አድርገዋልና። አሁን ህዝቡ ሁሉ በዝምታ ተውቷል። ምዕመናን፣ እናንተስ ዝም ትሉ ነበር? ነገር ግን አንድ ያልተለመደ ነገር ተፈጠረ። ድንጋዮች ሁሉ ተነስተው አምላካቸውን ማወደስ ጀመሩ። አምላኩን ተረድቶ ህፃናቱም ደስ አላቸው። አምላካቸው ሀያለውና ሰው ዝም ቢል እንኳን ድንጋዮች እንደሚናገሩለት አወቁ። በጌታ ስም የሚመጣ የተባረከ ነው ብለ አወደስ ለአምላክም ምስጋናን አቀረቡ። ለጌታ ማደሪያ ያበሉ ተመቻቹ